ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ኔታንያሁ የቤት ስራውን ሳይጨርስ ከዚህ ምድር ላይ እንደማይሄድ ይሄ የሶስተኛው ዓለም ጦርነት በቀላሉ የሚቆም አይደለም። የዛን ተቋም ደግሞ ኮንሰርኑ እስራኤል የኒውክሌር ማብላያ ተቋመቿን የኢራንን ከመጣች ሊክ ሊያደግ ወይም ደግሞ ሾርኮ የሚችሉ የአቶሚክ ማብላያ ንጥረ ነገሮች ተፈጥረው ከሆነ በጣም አደገኛል። ተዘጋጁ። አንተም ራስን አዘጋጅተ አለቃው ናቸው። ከብዙ ዘመንም በኋላ ትፈልጋለህ። በኋለኛው ዘመን፣ በመጨረሻው ዘመን ላይ አሁን ባለንበት ትፈልጋለህ። ኢራን የአቶሚክ ቦምብ በእጇ ላይ ከታጠቀች እስራኤልን ታጠፋለች። ያው ሞስ ፕሮብ ፑቲንን ሊሆን እንደሚችል ይነገራል። ከብዙ ዘመንም በኋላ ትፈልጋለህ። በኋለኛው ዘመን ሲቋጭ ጦርነቱ ሶስተኛው ዓለም ጦርነት ይ ባይ ሶስተኛው ዓለም ጦርነት አካል ሶስተኛው ዓለም ጦርነት ሰው ሌላ ቦታ ላይ ይፈልጋል እንጂ ሳዴስ ሰላም፣ ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ውድ ሳድስ ቤተሰቦቻችን እንደምንቆያችሁ መንፈ ሳይንሳዊ ሆነው ሳድስ ሚዲያ ነው ያላችሁት። የተለያዩ መረጃዎችን ወደ እናንተ እናደርሳለን። መንፈ ሳይንሳዊ ነው ሳድስ። በተለይ ደግሞ መምህርና ጋዜጠኛ አብይ ይልማ ለተወሰኑ ጊዜያቶች ከሚዲያ ጠፍቶ ነበረ። ምን ተፈጠረ የሚሉ በርካታ የቤተሰቦች ጥያቄ አሉ እኝህን ጥያቄዎች መልስ ለመስጠትና እንዲሁም ደግሞ አንገብጋቢ በሆነው በእስራኤል ና በኢራን መካከል ሲፈጠር ያደረውን ፖለቲካ ውህደት ከመንፈሳዊ መንገድ አንፃር ልንመለከት ይህንን መረጃ ይዘን ዛሬ ከቤተሰቦቻችን ጋር አዎ እንግዲህ በኋላ የምንለቀው አንድ ቪዲዮ አለ እዛ ላይ ለምን የጠፋንበትን የጠፋሁበትን ምክንያት በቤተሰቦቻችን በደንብ አድርገን ብሪፍ እናደርጋለን። ነገር ይኸው ሲሪየስ ስለሆነ በበኋላኛው ፕሮግራም ላይ ይጠብቃሉ። በዚህኛው ፕሮግራማችን ላይ ግን የዓለማችን አንገብጋቢ አንኳር ጉዳይ ነው። ይሄ አሁን የእስራኤል ኢራን ላይ ድብደባ ፈጽማለች። ይሄ ጉዳይ እንደቀላል የሚታይ ነገር አይደለም። በመጽሐፍ ቅዱስም በግልጽ የሚያሳያቸው የዘመን ፍጻሜ ምልክቶች መካከል አንዱና ዋነኛው ይሄ ነው። ስለዚህ ይህንን ማየት ግድ ይለናል ማለት ነው። ይህንን ማየት ማለት ዘመኑ ላይ የቆመን በየጊዜው ቼክ እንድናደርገው ነው። ኢቨን ከዚህ በኋላስ አሁን ይሄ ጦርነት ከሆነ በኋላ እንደገና ምን ያህል ዘመን ሊቀር ይችላል ጊዜውን ኤስቲሜት እንድናደርገው የአምላካችን ቃል ይነግረናል። ስለዚህ ምንድን ነው ዘመኑን ዋጁት ነው ያለ። ስለዚህ ጊዜውን በዋጀንና ጊዜውን ዜናውን ሁኔታውን ከበገመገሙ ቁጥር ከቱሎ የጌታችን የሱስ ክርስቶስ መምጫ ጊዜውን ኢስቲሜት ለማድረግ ያው ቀኑን ሰዓቱን ደቂቃውን ከአብ ውጭ የሚያቄል ነው። ግን ኢስቲሜት ጊዜውን ግን መገመት የምንችልበትን ነገር ቅዱስ መጽሐፍ ይነግረናል። አሁን ካለበት አንፃር ማለት ነው። እሱን እናያለን። ከዛ በፊት ግን ዜናው እየተነገረ ያለው ዜና በግልጽ እየታየ ያለው ነገር እስራኤል በጣም ሜጀር የሚባል ስትራይክ ነው፣ ምት ነው። ኢራን ላይ ፈጸመችው ይህም ደግሞ በተለየ ኢራን ሚሊተሪ እንደገና ኒውክሌር ካፓሲቲዎቿ ላይ ኒውክሌር ጣቢያ ጣቢያዎቿ ሁሉ ሳይቀር ጥቃቱ ተፈጽሟል። ይሄ ብቻ አይደለም። በተለየ ኢራን ሚሊተሪ የተናገረውን ከሆነ ይሄ የእስራኤል ወይቭ ኦቭ ስትራይክ የሚሉት ወይም ደግሞ ተከታታይ በጣም ሞገዳማ የሆነ ምት ነው። ኦልሞስት ከዚህ ቀደም በማስጠንቀቂያነት እስራኤል እየነገረች እንደገና ኢራን ደግሞ ይሄንን እስራኤል ልታደርግ እንደምትችል ፕሪዲክት እያደረገች የቆየ ጉዳይ ነው። ስለዚህ ትልቁ ነገር ምንድነው? የኒውክሌር ጦር መሳሪያ ማብለያ ማዕከላቷል ኢራን እየሰራች ያለችው ። ኔታንያሁ ዛሬ ሲናገሩ በግልጽ ያሉት ምንድን ነው እስራኤል ማና ኢራን እነዚህን ኢንሪችመንት አለ ኡራኒየም ሪንችመንቱ ወይ ያብላላቸው ያለችበት ልክ ወደ ስድስት ምናልባትም ደግሞ አንዳንዶች እንደሚሉት እስከ ዘጠኝ አቶሚክ ቦምብ መስራት የሚችል ኢንሪችመንት እየሰራች ነው ያለችው። እና አንዳንዶች እንደሚናገሩት ሰርታለች፣ ሞክራለች። ሌሎች ደግሞ እንደሚሉት ገና እየሞከረች ነው። ሶ እስራኤል ዛሬ ያደረገችው ጥቃት የኢራኑ አያቶላ መሪው ሱፕሪም ሊደሩ አያቶላ አሊ ሆሜኒ እንበቀላለን የሚለውን ወይም ደግሞ በጣም ሲቪር ፐኒሽመንት ለእስራኤል ይሰጣል የሚለውን ነገራቸውን በደንብ አድርገው ፕሪፍ አድርገዋል። አገሪቱ ላይም ሰላማዊ ሰልፎች ሰምተዋል። በቀጥታ እስራኤልን ኢራን ሪታሌሽ ወይም ደግሞ የበቀል ጥቃቱን እስራኤል መፈጸም አለባት ኢራን መፈጸም አለባት እስራኤል ላይ ያው ወዲያውንኑ ሪስታንት ላይ ከመቶ ምናምን በላይ ድሮኖችን ኢራን ወዲያው ከታትላ እስራኤል ላይ ለቃለች። የእስራኤልን መንግስት ለህዝቡ በየቦታው ላይ እንዲገመጡና እንዲደበቁ ሳይረኖች አሉ። በቃ ብታይ እስራኤል ስትሆኝ ኢሚዲየትሊ ሳይረን ይለቀቃል። የሆነ የምትገቢባቸው ቦታዎች አሉ፣ በየቦታው ማለት ነው እና ሰው አንድም ሰው ከተማ ላይ አታይም። ማንንም ሰው በየዋሻው ይሄዳል መከላከያ ይባል በየቦታው ላይ ሰው ይገባ ይደበቃል ማለት ነው። ስለዚህ ነው ብዙ ጊዜ የሚደረጉ ጥቃቶች ሲቪሊያንስ ወይም እስራኤላውያንን አይችሉ እንደሆነ አያገኝም። ጥቃቶች ይፈጸማሉ፣ ተቋማትን ይመቷቸዋል። የአውሮፕላን ጣቢያዎችን አሁን ዛሬ በዚህኛው ጥቃት እስራኤል የአውሮፕላኖቿን በተለይ ቤንጎሪዮን የቴላቪቭ ትልቁ አውሮፕላን ጣቢያ ነው፣ ስንሄድም የምናርፍበት ማለት ነው። ቴላቪቭ ላይ ስንገባ እሱ ላይ ያሉ አውሮፕላኖች ሁሉ ቦታ ቦታ አስይዛለች። ጥቃት ሊፈጸም እንደሚችል ማለት ነው። ኢራን ደግሞ እነዚህ አጽፋ ትሰጣለች ተብሎ ይጠበቃል። አሁን የድሮኖቹ እንደ አጽፋ አይታዩም። መጠነኛ የሆነ ኢንስታንት የሆነ ነገር ነው የተደረገው። ይህ ነገር በተለይ እስራኤል ያደርገችው ጥቃት አሁን በተለይ የሚሊተሪ ሳይቶቿን እና እነዚህ ኒውክሌር ሳይቶቹን ሚሊተሪ ካፓሲቲዎቿን ላይ ድብደባ ይፈጸመችው ያ ነገር ኢራንን ምን ያህል ይጎዳታል ወይም ደግሞ ኢራንን ምን ያህል ጎድቷታል የሚለው የሚጠና ቢሆንም የተለያዩ ተንታዮች እንደሚሉት ኢራን በቀላሉ የሚጎዳ ወይም ደግሞ በቀላሉ እዚህ በአንድ ፍርክስክስ የሚል የሚሊተሪ አቅም አይደለም ያላት። በጣም ጠንካራ የሚባል የሚሊተሪ አቅም ያላት ሀገር ናት ኢራን። እንደሚታወቀው እንግዲህ እድሜዋን ሙሉ እስራኤልን ከምድረገጽ ለማጥፋት ብላ የተዘጋጀች የቆየች ናት እንደሚታወቀው ኢራን። እስራኤል ለምሳሌ አክቲቭ የሆኑ ፐርሶኔል በውጊያ ላይ ያሉ አራት መቶ ስልሳ አምስት ሺህ ያክል ሰራዊቶች አሉ ማለት ነው። አክቲቭ የሆኑ መቶ ስልሳ ዘጠኝ ሺህ አምስት መቶ የሚሆኑ ሰራዊቶች አሉ። ኢራን ደግሞ ወደ ስድስት መቶ አስር ሺህ የሚጠጋ ፐርሶኔል አላት አክቲቭ ስራ ላይ ያለ። ተጠባባቂ ደግሞ እስራኤል ወደ አራት መቶ ስልሳ አምስት ሺህ፣ ኢራን ወደ ሶስት መቶ ሰላሳ ሃምሳ ሺህ። የዲፌንስ በጀታቸው ቀላል አይደለም እስራኤል እንግዲህ 27.5 ቢሊዮን ዶላር የኢራን 10.3 ቢሊዮን ዶላር ያክል ገንዘብ መድበው የሚሰሩበት የሚሊተሪ ካፓሲቲ ወይም በጀት አላቸው። ሁለቱንም ስታይ የሚመጣጠን የሚሊተሪ አቅም እንዳላቸው በትክክል ይታያል ማለት ነው። ሁሉንም ሌሎችን ማየት ይቻላል። ለምሳሌ የኤርክራፍቶችን ሁለቱንም ተመጣጣኝ ወደ 3300 የሚጠጋ ኖሯቸው እንዳሉ ታያለች። የአየር መከላከያ አቅሞቻቸውም ምናልባትም እስራኤል ወደ 550 ኢራን ወደ 6798 ያክል ሄሊኮፕተሮች 46 ለ34 እንዲህ እየተባለ ብዙ ያተራራቀ የሚሊተሪ አቅም አላቸው ማለት ነው። ኢራን በብዙ ማዕቀብ ውስጥ ሆና በብዙ ነገር ስለ የቆየችው ሀገር ማለት ነው። በዛ ውስጥ ሁሉ ሆና የመከላከያውም እንደገና ደግሞ ዲፌንሷም የመከላከያ የማጥቂያው አቅም ቀላል አይደለም። ስለዚህ አሁን ባለበት ሁኔታ ላይ ለእስራኤል ላይ መልሳት ጥቃት ትፈጽማል ሳ ትፈጽመ የሚለው እንደምትፈጽም ይጠበቃል ማለት ነው። ይህንም በተመለከተ አሜሪካ እጅ የለበትም ብላ በግልጽ ተናግራለች። በእዛ ዙሪያ ላይ ያሉ የአሜሪካ የጦር ካምፖችና መሰል ቦታዎችን ኢራን እንዳታጠቃ አሜሪካ አስቀድማ እየነገረች ነው ያለችው ነገር ግን ነገርዬው በሪታሊሽን ቀጥሎ የሚመጣ ከሆነ እንግዲህ ቶፕ ጀነራሉ ተገለዋል። በጣም ትላልቅ የሚባሉ የኢራን ጀነራሉ ተገለዋል። እሱ ብቻ አይደለም፣ እንደገናም ያው አንደኛ ተብለው የሚባሉትም የኢራን ከፍተኛ ጀነራል ተገለዋል የሚል ዜና ተነግሮ ነበረ። አሁን ባለበት ሁኔታ ደግሞ አሉ በህይወት በሚል ኢራን ራሷ ተናግራለች። እንደገናም ደግሞ ለዓለም አቀፉ የአቶሚክ ጉዳዮችን ተመልክቶ የሚሰራው ተቋም አለ፣ ምናምን የሚባል ተቋም። የዛም ተቋም ደግሞ ኮንሰርኑ እስራኤል የኒውክሌር ማብላያ ተቋሞቿን የኢራንን ከመጣች ሊክ ሊያደግ ወይም ደግሞ ሾርጎ ሊውጥ የሚችሉ የአቶሚክ ማብላያ ንጥረ ነገሮች ተፈጥረው ከሆነ በጣም አደገኛል። እነዚህም በተመለከተ ሳይ ሳጠና እንደዚህ ሳይቶች እንዳልተመቱ አንድ የተመታ አለ፣ በአንድ ስቴት ላይ የተመታ ያ ምን ያህል ሊክ አድጓል ወይም ደግሞ ያደርጋል ቀን ጥሉ የሚታይ ነው። የአንድ ናታንዝ ናታንዝ የሚባል አለ የተመታ ሳይት ማለት ነው። ያ ሳይት ላይ ሊክ አድጓል ወይ አላረገሞ የሚለው ኢንተርናሽናል አቶሚክ ኢነርጂ አሶሴሽን የሚባሉ ወይም ደግሞ አይ ኤ ኢ ኤ የሚባሉ ተቋም ስጋታ ላይ በነዚህ ሳይቶች ላይ በሚል አስቀምጠዋል። ነገር ግን በጣም ቶፕ የሚባሉ የኒውክሌር ማብላያ ላይ የሚሰሩ ሳይንቲስቶች ተገለውባታል። ወደ ስድስት የሚጠጉ ሳይንቲስቶች ተገለዋል። ሶስት በጣም ቶፕ የሚባሉ ጄኔራሎች ተገለዋል። ሕፃናት እንደተገደሉ የሚናገሩት ወደ እስራኤል ውስጥ በኢራን ውስጥ የተደረጉ ጥቃቶችን በእጅጉ ማህበረሰቡ ከመቼው በላይ እስራኤል ላይ ቁጣ ያሳየበት ጊዜ እንደሆነ እየተነገረ ነው ያለው እነዚህ ሁሉ ነገሮች ተደምረው ቀጣይ ጉዞ ምን ሊሆን ይችላል የሚለውን ነገር ማየት ይቻላል። እኔ ሁሉ ነገሩ የተደምረው ትልቅ ፍሬት ትልቅ ስጋት አካባቢ ላይ እንዳለ ያሳያል ማለት ነው። የሚገርም ነው እንግዲህ፣ ሁለቱ ሀገራት እስራኤልም ኢራንም በጣም የከረረ የመረረ ጠላትነት ነው በማካከላቸው ያለው። ዘመናት እያበረዱት አይደለም፣ እንደውም ወደ መጨረሻው ዘመን ላይ ጭራሽ እየከፋ መጥቷል። አሁን ይሄ ከሀማስ ከነበረው የእስራኤል ጥቃት በኋላ በኢራን እና በእስራኤል መካከል ያለው መካረር በጣም ግሎ መቶ ዛሬ ላይ ደርሷል። ከዚህ በኋላስ ምን አይነት መልክ እያያዘ ሄድ ይችላል? ቆንጆ ጥያቄ ነው። ምክንያቱም ከዚህ በኋላ ዋነኛው እሱ ነው፣ በቅዱስ መጽሐፍ ላይ በግልጽ ያሳየው ነው። ከዚህ በኋላ ያለው ነገር የሚቀሳቀስ ነገር አይደለም ያለው። በትክክል የሚቀሳቀስ ነገር አይደለም ያለው። የምናየው ነገር አለ። ዓለም ላይ ያለው ፖለቲካ ለምሳሌ አሁን በዚህኛው ላይ እነ ቱርክም እነ ቻይናም ኮንሰርንድ ሆነው ይህን ጉዳይ በግልጽ ተቃውመውታል። እንግዲህ በግልጽ የምናየው ነገር ቢኖር ኔታንያሁ የቤት ስራውን ሳይጨርስ ከዚህ ምድር ላይ እንደማይሄድ ነው። ሰውየው ሲመጣም የመጣበት ኢንቴንሽን በጣም በጣም በብዙ ትሬኒንግ ውስጥ የመጣ ሰው ረጅም ጊዜ የእስራኤልን ይህንን ነገር በተለይ ፍሪቷን ለመከላከል በሚል እንደመጣ የሚነገርበት ሰው ነው። እንግዲህ የሀገሪቱ ውስጥም የሚቃወሙት ብዙ ሰዎች አሉ። እኔም ባለፈው በደንብ ባየሁት መልኩ የኔታንያውን አካሄድ ራሱን ለማትረፍ ሲል ወይም ፓርቲውንና ፖለቲካውን ለማትረፍ ሲል አካባቢው ላይ ያን ኬኦስ መፍጠር እንደ ስትራቴጂ የያዘ ሰው ነው ብለው የሚያምኑ እስራኤላውያን ብዙ ናቸው። በጣም ብዙ ናቸው፣ ይህንን የሚያምኑ እስራኤላውያን ኦልሞስት ረጅም ጊዜ እንዲቆይ በፖለቲካው ላይ ተጽዕኖ ፈጥሮ እንዲቆይ ፍሪቶቹን ወይም ደግሞ ጠላቶች በዙሪያ ላይ ብዙ በበዙ ቁጥር እሱ አስፈላጊ የሆነ ይቀጥላል የሚል እስራኤላውያን በግልጽ ይቃወሙታሉ። ይቃወሙት ብዙ ናቸው። ስፔሻሊ ወደ በሀማስ እጅ የገቡ የተያዙ ሰዎችን ወደ ቤታቸው ይመለስ የሚል ራሱን የቻለ የተቋቋመ አንድ ቡድን አላቸው እስራኤላውያን። ማ የቢሮዋቸውን እጅ ሁሉ ጎብኝቸዋሉ እና እነሱ እና የእነሱ ተያያዥ ይፍን በፓርቲዎች ደረጃ ላይ ከፍተኛ ተቃውሞ እስራኤል ውስጥ ይሰማል። ሰላም ያስፈልገናል። ብዙ ጦርነት በአካባቢያችን ላይ ባበዛን ቁጥር ውስጣችን መረጋጋት አልቻለም፣ ሰላም ማግኘት አልቻለም። ኔታንያውም ብሎ ፓርቲው ይህንን ነገር ረጅም ዕድሜ እንዲኖረው ይህንን ነገር ማድረግ ፈልጓል ብለው ይላሉ። አሁንም ይህን ነገር ስለዚህ የሚያስረዝመውን ተያያዥ ማለት ነው ዋነኛው የማን ፍላጎት ነው የሚባለው? የኔታንያሁ ፍላጎት ነው ባይዘ ወይ ማለት ነው ምን ያህል ጦርነቱ ይቀጥላል? ምን ያህል ሄዳል? አሁንም እኮ እየተናገረ ያለው በማንኛውም በአስፈላጊ ሰዓት ላይ እርምጃውን እንቀጥላለን። ሶ ምን ማለት ነው የሰውየው ፍላጎት ነው። እንዲሁም ከእስራኤላውያኑ ፍላጎት በላይ የኔታንያሁና የፓርቲው ፍላጎት ስልጣን ለመቆየት ድጋፍ ያደርግለታል ማለት ነው፣ ያደርግለታል እንደገናም ደግሞ አሁን ኢራንን በተመለከተ ፍሪት ሆና ኢራን የአቶሚክ ቦምብ በእጇ ላይ ከታጠቀች እስራኤልን ታጠፋለች የሚለው ግልጽ የሆነ አቋም እስራኤላውያንም ያምኑበታል። ይህን ያምኑበታል። እሱም የቺን ክፍተት ያቃታል። ኔታንያው ይህንን ነው የሚጠቀመው። እስራኤላውያኑ ኢራን ለእስራኤል ነውና፣ ፍሪት ናት። በቃ ማለት እስራኤል የምትባል ሀገር ከካርታ ትጠፋለች ብላ ነው የምታምነው። ኢራን በምንም ሁኔታ በእጇ ላይ አቶሚክ ቦምብ በእጇ ላይ መግባት የለበትም የሚል ነው። እንግዲህ ይህን ነገር ማስቆም ይቻላል ወይ የሚለው ሌላ ጥያቄ ነው። ምክንያት የኢራን ሕልውና ወይም የኢራን መቀጠል በጣም የሚያስፈልጋቸው እንደ ሩሲያ ያለው ሀገራት እንግዲህ በመጽሐፍ ቅዱስ ላይ በግልጽ የሚያስቀምጠው እሱን እንደሆነ እናያለን ማለት ነው። የመጨረሻዎቹ ዘመናት ላይ ያንን በደንብ እዚህ ጋር አስቀምጦት እናየዋለን። ጦርነቱ ወይም ግጭቱ ይሄ ነገር ምን ያህል ይላል? አንደኛ የቃሉ መፈፀሙ የቃሉ የእግዚአብሔር ቃል ፍጻሜ ማግኘት አለበት። እዚህ በቃሉ ላይ በግልፅ የተቀመጠው በትንቢተ ሕዝቅኤል ምዕራፍ 38፣ 39 ላይ ይህንን ነገር ነው። በግልጽ እዚህ ጋር ያስቀመጠው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣና የሰው ልጅ ሆይ ፊትን በጎግና ማጎግ ላይ በጎግን ምድር ላይ በሞሳ በቶቤል ዋነኛ ለቃ ላይ አቅናበት ትንቢትም ተናገርበት፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል የሙሳ የቱቤን ዋነኛ አለቃ ጎግ ሆይ እነሆ እኔ በአንተ ላይ ነኝ። መለስብህም አለዋል። መጀመሪያ ይመል ከሚመለስበት አስቀድሞ ግን ይለቀዋል። ወደ እዚህ ቦታ ላይ ማለት ነው ፖለቲካው ከሩሲያ እስከ ኢራን እንዴት እንደሚመጣ እዚህ ጋር በደንብ ያሳያል። ከዛ በመንጋጋህም ልጓም አገባብሃለሁ፣ አንተና ሰራዊቱ ሁሉ፣ ፈረሶችና ፈረሰኞች፣ የጦር ልብስም የለበሱ ሁሉ፣ ጋሻና ራስ ቁር ሰይፍንም የያዙት ሁሉ ታላቁን ወገን አወጣለሁ አለና፣ ፋርስንና ኢትዮጵያን ፉጥንን ይላል። በዚህ ጦርነቱ እንደሚሳተፉ ይናገራል። አሁን ባለው ሁኔታ ላይ ፋርስ ወይም ደግሞ ኢራን፣ ኢትዮጵያ፣ እነዚህ የፉጥ ብሮች የሚባሉት እንዲሎች የሚካየን ብሪክስ በሚባለው ነገር ላይ ተሰባስበው ያሉ ሀገራት ናቸው። እዚህ ላይ የብሪክስን አሰባሰብ እናያለን። እዚህ ቦታ ላይ ማለት ነው ሄዶ ምን ነገር ይዞ ሊመጣ እንደሚችል በደንብ ያሳየናል። የራስ ቁርን የለበሱ ሁሉ ጋሜርና ጭፍሮችን ሁሉ የሰሜን ዳርቻ ይለዋል። የሩሲያ ያለችበትን ክፍል የቴርጋሞን ቤትና ጭፍሮችን ሁሉ ብዙዎችንም ሕዝቦች በአንተ ላይ አወጣለሁ። አንተና ወደ አንተ የተሰበሰበ ወገኖች ሁሉ ተዘጋጁ። አንተም ራስን አዘጋጅተ አለቃው ናቸው። ከብዙ ዘመንም በኋላ ትፈልጋለ። በኋለኛው ዘመን፣ በመጨረሻው ዘመን ላይ አሁን ባለንበት ትፈልጋለ የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ህዝብ ወደ ተሰበሰበች ከሰይፍ ወደ ተመለሰች። ልክ ነው። ከሰይፍ የተመለሱ እስራኤላዊ ከሁለተኛው አንደኛ ጦርነት አብዛኛው እስራኤላዊ የተጨፈጨፉበት የፀረ ሴማዊነት እንቅስቃሴ የነበረበት የናዚ ጀርመን ያህል በማሽን ውስጥ የከተታቸው ሳ የነበረ ዶኩመንቶቹን እና ሙዚየሙ ሲጎበኝ ነበር በጣም የሚዘገንን ነገር የተፈጸመው እስራኤላውያን ላይ ስጋት ወስዶ ቆዳት ወስዶ ወደ ሳሙናነት እየተሰራ የነበረበት እና በብዙ እዚ ጋ ይጠቅሰዋል። ስለዚህ አንተ እናንተ የተሰበሰቡ ግሬቹ የተዘጋጀ አንተም ራስ አለቃ ሆናቸው ይላል። ያው ሞስት ፕሮ ፑቲንን ሊሆን እንደሚችል ይነገራል። ከብዙ ዘመን በኋላ ትፈለጋለህ። በኋለኛው ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ህዝብ ወደተሰበሰበች ከሴፍ ወደተመለሰች ከብዙ ሞት ወደተመለሰች ምድር ትገባለህ። ስለዚህ እስራኤል ላይ ከተሰበሰቡ በኋላ ማለት ነው። እርሷም ከህዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትመጣለህ፣ እንደ አውሎ ንፋስም ትመጣለህ። እነዚህ ሱፐርሶኒክ ሚሳኤሎችን ነው የሚናገር። ልክ እንደ አውሎ ንፋስ ሱፐርሶኒክ፣ ከንፋስ ከድምፅ የፈጠኑ እነዚህ ተወርዋሪ ሚሳኤሎችን ሁሉ እዚህ ጋር ይጠቅስልናል ማለት ነው። አንተና ጭፍሮች ሁሉ ከአንተም ጋር ከብዙ ህዝብ ምድርን እንደደመና ሸፍናላችሁ በጣም ብዙ እንደሚደራጅ ቅጥር የሌላቸው እንደሚገቡ ወደ እነዚህ መንደሮች እንደሚመጡ በደንብ ያሳየ እና አንተ የሰው ልጆች ስለዚህ ትንቢት ተናገር፣ ጎግንም እንዲበለው ጌታ እግዚአብሔር እንዲህ ይላል፤ በዚያ ቀን ህዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቅምን? አንተም ከአንተ ጋር በጣም ብዙ ህዝቦች ሁላችሁም በፈረሶችና ላይ የተቀመጡ ታላቅ ወገን ይለዋል። ወደ እስራኤል ገና ከዚህ በላይ የሚፋፋም ግጭት እንዳለ ያሳያል። በአካል የሚገባበት ጦርነት እንዳለ እዚህ ጋ ያሳያል። እስኬት ርቀት ሊሄድ ይችላል የሚለው በመጽሐፍ ብዙ ላይ በደንብ የሚያሳየው ይሄ ነው። በአካል ላይ ኦልሞስት በፈረስና በምናም ማለት አሁን ባለበት ሁኔታ ላይ ታንኮ አለ ምኖ አለ ማለት ነው። የሆኑ ጦርነቶች አሁንም ጋብ ሊል ይችላል ጦርነቱ፣ ተመልሶ ግን ተደራጅቶ የሆነ ኃይል እስራኤልን እናጠፋለን የሚል ኃይል ተመልሶ መጣቱ አይቀርም ማለት እሱን እዚህ ጋ በደንብ ያዛ ታላ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከሰሜን ዳርቻ ኦልሞስት ሰሜናዊ የዓለማችን ክፍል ከስፍራው ትመጣላችሁ፣ ምድርን ትሸፍን ዘንድ እንደ ደመና በሕዝቤ እስራኤል ላይ ትወጣላችሁ። በኋላኛው ዘመን ስለዚህ የሚደረግ ጉዞ አለ ማለት ነው። ይሆናል ጎግና ማጎግ ሆይ ጎግ ሆይ ያለ እና በዓይናቸው ፊት በተቀደስኩበት ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃል። ኦልሞስት በቀይ ይመጣል ማለት ነው። እግዚአብሔር ነው ጉድዞ የሚያመጣው። ጌታ እግዚአብሔር እንዲህ ይላል በእነርሱ ላይ እንደ ማመጣ በዛይ ዘመን ብዙ ዓመት ትንቢት የተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርኩት አንተ ነህ አንተ ነህ። በዚያ ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በአመቴ ይመጣል ይላል። ሶ ይሄ አሁን ያለው ጦርነት በአካል እስከሚደረጉ ጦርነቶች ወይም ደግሞ በሚሳኤል በምናምን በምናምን የሚደረገው ጦርነት አሁን ያለው ነገር በጣም ከባድ የሆነ ነገር ሌላ የሚቀጥል ነገር እንዳለው ያሳያል ማለት ነው። ያ ከመጣ በኋላ በአመቴ መቅሰፍቴ ይመጣል ይላል። እንግዲህ ኦልሞስት ያ ከሆነ እነዚህ ነገሮች ካበቁ በኋላ የመከራ ዘመን የሚባለው እንደሚጀምር በትክክል ያሳያል ማለት ነው። እዚህ ጋር እናያለን። መቅሰፍቴ በአመቴ ይመጣል ይላል እግዚአብሔር ጌታ እግዚአብሔር። በቅናቴና በማዕቴ ሳትናገር ያለው በእርግጥ በዚያን ቀን በእስራኤል ምድር ላይ ጽኑ መናወጥ ይሆናል ከፊትም የተነሳ የባህር አሶችና የሰማይ ወፎች የምድር በዳም አራዊቶች በምድር ላይ የሚንቀሳቀሱት ተንቀሳቃሾች ሁሉ በምድር ላይ የሚኖሩት ሰዎች ሁሉ ይንቀጠቀጣል። አቶሚክ ቦምብ ይለቀቃል ማለት ነው ለፍጥረት ዓለሙ የማይሳሳ ነገር ግን አቶሚክ ቦምብ ነው። እና ይንቀጠቀጣል ማለት የአቶሚክ ቦምብ ሲለቀቅ የሚኖረው አይል ቀላል አይደለም። ይንቀጠቀጣሉ፣ ተራሮች ይገለባበጣሉ አሉ። አቶሚክ ቦምብ ነው ማለት የሚለቀቀው። ከዛ ገደላ ገደሎች የሚወድቃሉ ቅጥሮቹም ሁሉ ወደ ምድር ይወድቃሉ። በተራሮች ሁሉ በእርሱ ላይ ሰይፍ እጠራለሁ። የሰው ልጅ ሁሉ ሰይፍ በወንድሙ ላይ ይሆናለ። በቃ ኦልሞስት ሰይፍ የሚባለው ሚሳኤሉ ምናምን ነው፣ በፊቱ አይነት ጎራዴ አይደለም። ይላል ጌታ እግዚአብሔር፣ በቸነፈርና በደም እፈርድበታለሁ። ዶፍም የበረዶ ድንጋይ የበረዶ ድንጋይ ኦልሞስት፣ ኒውክሌር ከተለቀቀ በኋላ ኒውክሌር ዊንተር የሚባላል የበረዶ ብቻ የሚሆንበት ማለት ሶ ያ ነገር ይከስታል ማለት ነው። ከዛም የበረዶ ድንጋይ እሳትና ድኝ ይላል። ኦልሞስት የተከለከለ የጦር መሳሪያዎች እንደ ሰልፈር የጦር መሳሪያ ባዮሎጂካል ዋርፌር ሁሉ ጥቅም ላይ ይውላል፣ ሶስተኛው ዓለም ጦርነት ላይ ማለት ሶ ይሄ ሁሉ ይመጣል። ድኝ ይለዋል እዚህ ጋር፣ እሳትም ድኝም ይላል። እሳቱ ነው ለዚህ ትላልቅ ሚሳኤሎች ምኖች በጥቅላላ እዚህ ላይ ይመጣል። ከዛ በእነርሱም በጭፍሮቹም ከእነርሱም ጋር ባሉ በብዙ ሕዝብ ላይ አዘንባል ሰው እነዚህ የመጨረሻው ዘመን የሶስተኛው ዓለም ጦርነት አደገኛ አደገኛ ነገር በእስራኤል ዙሪያ እና አሁን ሩሲያ ኢራን ምናምን ባሉበት ፖለቲካ ዙሪያ ላይ የሚደረግ መሆኑን እዚህ ጋር ታያለች። ምክንያቱ ምንድን መሰለች? እግዚአብሔር ታላቅ መሆኑ የዓለም ህዝብ ዘንግቷል። ስለዚህ እግዚአብሔር ይሄ በመሆኑ አለ እኔ ታላቅ እሆናለሁ። አሁን እዚ ጋር ሲጨምሩ ታላቅ እሆናለሁ እቀደስም አለ። በብዙ አህዛብም ዓይን የታወቅህ እሆናለሁ አለው። እኔም እግዚአብሔር እንደሆንኩ ያውቃሉ ብሎ ያስቀምጣል። ዋነኛው ዓላማ ምንድን ነው? የዓለም ፈጣሪዋን ገትራለች ይ ሌላውን እና እስራኤላውያን ራሱ አሁን ስትጂ አብዛኛው አቴይስቶች ሁሉ አሉ። የአማኒ እንግዲህ ሰዶማዊነቱ ሚደግፍ በጣም ብዙ። አሁን በዓለማችን ላይ ከፍተኛ የሰዶማዊያን ቁጥር ያለችው ቴል አቪቭ፣ አጠብቂ እስራኤል ውስጥ ኢየሩሳሌም ውስጥ አማኙ አይሁዶች በጣም ጥቂት ናቸው። የተቀረው ሰው የአማኔ ነው ከቺ ጨፋሪ ምናምን እግዚአብሔር እግዚአብሔር መሆኑን ማሳወቅ ይፈልጋል ለዓለም ለዓለም ማለት ስለዚህ እግዚአብሔር ተነስተዋል የክርስቶስ ሰላም ዓለም ኢየሱስ ክርስቶስ ሰላም መሆኑን ዓለም ገፍትራ ጨርሳለች። ስለዚህ እግዚአብሔር እያለ ያለው ምንድን ነው እኔ እኔ መሆኔን እስኪያውቁ ድረስ ይተላልቃሉ። ምክንያቱም እኔ ባለመኖር የሚመጣ ነገር ነው። እግዚአብሔር ቢኖረን ኖሮ ማን ያድነን፣ ማን ይታደገን? ስለዚህ የፈጠረን እግዚአብሔር ማንም ለምድር ሰላም ማምጣት ስለማይችል ብሎ አለም ክንዷንና እጇን እግዚአብሔር እስክዘረጋና እስክትታወቅ ድረስ ይሄ ሶስተኛው ዓለም ጦርነት በቀላሉ የሚቆም አይደለም። አሁንም በኢራንና ነው በእስራኤል በሩሲያ እና በዩክሬን መካከል ያለው ግጭት ይቆማል ሲባል፣ ሰላም ይሆናል ሲባል እኛ አስቀድመን ኖ ምክንያቱም የዓለም ሰላም ክርስቶስ ተገፍትሮ ወጥቶ አንፈልግህም ተብሎ ሰላም ዓለም ላይ ሊመጣ አይችልም። ይህንን የሚያፈጃጀው አካል የጥልቁ አፖሊዮን የሚባለው የጥፋት እርኩሰት ልጅ የተባለው ያ ዘንዱ ነው። ስለዚህ ይሄንን ዲዛይን ያደረገው እርኩሳኖቹ ደግሞ በፍጹም ለዓለም ሰላም አይፈልጉም። ኔቸራቸውም አይደለም። ደም ነው የሚፈልጉት። የሰው ልጅ እየተገዳደለ ደም በደም። ስለዚህ መቼ ነው የሚያበቃው? ረጅም ጊዜ ይፈልጋል። ባይዞ በቀላሉ የሚቆም ጦርነት አይደለም። እያየን እናየዋለን። ስለዚህ ኢራኖቹም ቀጥለው የሚሄዱበት እስራኤሎቹም በእለ የሚሄዱበት መንገድ እየተፋፋመ የሚሄድ እንጂ በአጭሩ ገና ነው የጦርነቱ አቆጫጨት ሲቋጭ ጦርነቱ ሶስተኛው ዓለም ጦርነት ይሄ ባይ ሶስተኛው ዓለም ጦርነት አካል ነው። ሶስተኛ ዓለም ጦርነት ሰው ሌላ ቦታ ላይ ይፈልጋል እንጂ ሁለተኛው ዓለም ጦርነት አንደኛ ዓለም ጦርነትም ሆነ ሰዎች ውስጥ ሆነው አንደኛ ዓለም ጦርነት መሆኑን አያውቁም ነበር ሁለተኛ ዓለም ጦርነት ሆነው ሁለተኛ ዓለም ጦርነት መሆኑ ያቁ ካለቀ በኋላ ነው ሁለተኛ ዓለም ጦርነት ተብሎ የተነገረ አሁንም ያለው ነው በሶስተኛ ዓለም ጦርነት ውስጥ ነው ሂደት ውስጥ ነው ፕሮሰስ ውስጥ ነው ይሄ ጦርነት ካለቀ በኋላ ነው ሁሉም ሁሉም ዓለም ላይ ክፍሎች በአንድ ጊዜ ጦርነቶችን እናያለን የተለያዩ ዓለም ክፍሎች ላይ ማለት ነው ኢትዮጵያ ውስጥም ጨምሮ በመጻፍ ብዙ ላይ ኢትዮጵያም ኢራንም የሚጠቅሳል እዚያ ጋር የሚጠቅሳቸው አገሮች ሁሉ ችግር ውስጥ ያሉ ስለዚህ ምልክቱ እነዚህ አገሮች እርስ በርስ በምንም ነገር በጦርነት ውስጥ በገቡበት ሰዓት ላይ ጊዜውን አስታውሱ ኢራንም ኢትዮጵያም ሩሲያም ሌላም እስራኤልም ሌሎችም እርስ በስ በቃ ባለው ነገር ላይ በአንድ ላይ በገቡበት ሰዓት ላይ የዛን ጊዜ ሶስተኛው ዓለም ጦርነት፣ የጎግ ማጎግ ጦርነት እንግዲህ። ጎግ ማጎግ ጦርነት ማለት የሶስተኛው ዓለም ጦርነት አካል ነው። በእኛ በምድራዊ ሳይንስ የሶስተኛ ዓለም ጦርነት የሚባለው በመጽሐፍት ላይ ጎግ ማጎግ ጦርነት የሚባለው። ስለዚህ የሶስተኛው ዓለም ጦርነት አካል ነው የጎግ ማጎግ ጦርነት ማለት ነው። ስለዚህ ይህንን ሰው ማወቅ አለበት። መንቃት አለበት። በየጊዜው ዘመኑን እየዋጀን መኖር አለብን ማለት ነው። ስለዚህ አሁን በእስራኤልእና በኢራን መካከል ያለው ከታች ደግሞ እንግዲህ በኢራን እየተደገፉ ያሉት እና ሐማስ ሌሎች ሽምቅ ውጊያ ላይ ያሉ አካላት አሉ። ለዚህ እየበረቱ ይሄዳሉ። ከዛ በኋላ እንግዲህ በሩሲያና በዩክሬን ያለው ጦርነት ደግሞ ምን አይነት ቅርጽ እንደሚይዝ እናውቅም ግን መጨረሻና ማብቂያው የሚሆነው ወደ እስራኤል መንገድ እንደሚሆን ግን ቅዱስ መጽሐፍ ይናገራል ማለት ነው። አሁን ያሉት የጦርነት ሂደቶችም ያንን መረዳት እንድንችል የሚያስረዱ ናቸው። ስለዚህ ይህንን እያወቅን መረጃዎቻችን ከዘመን ፈጻሜ ሐሳብ አንጻር እየቃኘን እንድንሄድ የሚያስችሉ ሐሳቦችን አድርሰናቸዋል። አስቀድመን በመግቢያችን ላይ የነበሩ እናንተም ደግሞ ደጋግማችሁ ተጠይቁት የነበረው መምህርና ጋዜጠኛ አብይ ይልማ ለምንድን ነው ከሚዲያ ሰሞኑን የጠፋው ምን ተፈጥሮ ነው የሚለውን ከሰዓት ፕሮግራማችን ላይ የምንለቅላችሁናል። ስለዚህ አመሻሹ ላይ ሣድስ ቲቪ ላይ መምህርና ጋዜጠኛ አብይ ይልማ ለምንድን ለምንድነው ከሚዲያው ጠፍቶ የነበረው የሚለውን ምላሽ ይዘን ተመልሰን እንገናኛለን። ያን ፕሮግራም እንደተከታተሉ ከወዲሁ መጋበዝን ወድናል። መምህርና ጋዜጠኛ አብይ ይልማ አንድ ቤዛዊ ተመለሰ። አብረናችሁ ቆይታ አደረግን ተሰነባበትን። እውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብላችኋል። ሳድስ።